ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር መስገን። ዛሬ ደግሞ በዚህ መልኩ ቆንጆ የሆነ የአለምንም የጾም ግብአት ቆንጆ የሆነ ኩኪስ እንሰራለን ማለት ነው። ፈጣን እና ቀላል ነው። እንደምትወዱት እንዲሁም እንደምትሞክሩት ተስፋ አድርጋለሁ። በዚህ መልኩ ቆንጆ አድርገን እንሰራለን። ለመጀመሪያ ጊዜ ወደ ቻናሌ እየመጣችሁ እንኳን ሰላም መጣችሁ እላለሁ። ስራዬን ከደዳችሁት ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። እንዲሁም ደግሞ ዘውትር ቪዲዮ ስለቅ እንዲደርሳችሁ ኖቲፊኬሽኑን በማብራት እንዲሁም ኦል የሚለውን በመጫን ኦል የሚለውን በማብራት ኖቲፊኬሽን እንዲገባላችሁ እና ዘውትር ቪዲዮ ስለቅ እንዲደርሳችሁ ይሆናል ማለት ነው። ሁሉ ጊዜ የምታበረታቱኝ ቤተሰብ የሆናችሁኝ ደግሞ ሼር፣ ኮመንት፣ ሰብስክራይብ ሼር ኮመንት ላይክ እያደረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። አሁን ወደ አሰራሩ እንሄዳለን። ይኸው እንደዚህ በእንደዚህ በምታዩት ብርጭቆ ነው እየለካ ያለሁት ስኳር አደረግኩኝ። በዛው ልክ ደግሞ ውሃም አደረግኩኝና እንዲሁ እንደምታዩት ደግሞ ዘይትም ጨምሬያለሁ። ሁሉንም አንዴ ከጨመርኩኝ በኋላ የፒኪንግ ፓውደር ጨምሬያለሁ። እንደዚህ እንደምታዩት ቢኪንግ ፓውደር ነው ያረኩት፣ ግማሽ ሻይ ማንኪያ እንዲሁም ደግሞ ቫኒላ እንደዚሁ ግማሽ የሻይ ማንኪያ አድርጌበታለሁ። የቀረፋ ዱቄት ነበረኝ እንደዚህ እሱን ደግሞ ፈጭቼ እንደዚህ ነፍቼው አንድ የሻይ ማንኪያ የሚሆን ጨምሬበታለሁ። እንደዚህ ከጨመርኩኝ በኋላ በሚገባ አቀላቅለዋለሁ። በጣም በጣም ቀላል ነው አሰራሩም ግብዓቱም ምንም ኪስ የሚጎዳ አይደለም። እንደዚህ እየሰራን በጾም ሰዓት እንዲሁም በኖርማል ኪቤ እንቁላል መጠቀም መፈል የማይፈልጉ ሰዎች ካሉ ወይም ልጆች ካሉ እንደዚህ ሰርታችሁ መጠቀም ትችላላችሁ። እንደዚህ ቀስ እያልኩኝ በደንብ ስኳሩን አማሟለው ማለት ነው። እንደነገርኳችሁ መለካቱን እናንተ እንደፈለጋችሁ መጠኑን ከፍ አድርጋችሁ እንደምትፈልጉት ማድረግ ትችላላችሁ። በዚህ በወንፊቱ ነው እኔ እየለካው ያለሁት። አንድ ጨመርኩኝ፣ እንዲሁም ትንሽ አደረግኩኝና እያየው ጨምርበታለሁ። አጠቃላይ በዚህ ወንፊቱ ሁለት ከግማሽ ግማሽ ነው የሆነልኝ። እንደዚህ እያየው በደንብ እኔ የማሻው መጠናችሁን መለካት ትችላላችሁ። እኔ የጨመርኩትኝ በብርጭቆዎቹ ከፍ አድርጋችሁ ወይም ቀንሳችሁ መስራት ትችላላችሁ። በጣም ቀላል ነው። ፈጣን የሆነ አሰራር ነው። እንዲህ እያየው ቀስ እያልኩኝ የፍርኖ ዱቄቱን እንደዚህ ጨምሬ በደንብ አሸዋለሁ። እጃችሁ ላይ መጣበቅ እስኪተው ድረስ በደንብ አድርጋችሁ ማሸት ይጠበቅባችኋል። ምንም አይነት እንቁላል ስለሌለው ማሸት በጣም ነው የሚፈልገው። የፒኪንግ ፓውደር እና ሌላ ኩፍ የሚያደርገው ነገር ስለሌለ በደንብ ማሸት አለባችሁ። በዚህ መልኩ ቆንጆ አድርጌ እያሻውት ነው ያለሁትኝ። በጣም ቀላል ፈጣን እንዲሁም ደግሞ ጤናማ የሆነ አሰራር ነው። ብዙም ለጤና የሚጎዳ ነገር የለውም። እንደዚህ ቆንጆ አድርጌ እሽት እያደረግኩት ነው ያለሁት። በዚህ አጋጣሚ ልነግራችሁ የምወደው ሁልጊዜ እንደምላችሁ፣ እንደ መጠናችሁ እንደ ቤተሰቦቻችሁ ብዛት ብታደርጉት መልካም ነው። እኔ እንደዚህ የሚበቃኝን የምፈልገውን ያህል ነውና እንደዚህ እያደረግኩ ያለሁት እናንተም እንዲህ ብታደርጉት መልካም ነው ብዬ ሪኮመንድ አደርጋችኋለሁ። በዚህ እንደዚህ እንደምታዩት እጄ ላይ መጣበቅ እስኪተውልኝ ድረስ በደንብ ነው ያሸውትኝ። ይው እንደዚህ ቆጭ አድርጌ አሽቼው ተመልሻለሁ። ሊጡ በምፈልገው ሆኖልኛል። ለመዳመጥ እንዲረዳኝ አድርጌ ለተወሰነ ሰዓት እንደዚህ ፌስታል ውስጥ አድርጌ እተዋለሁ። አው የተወሰነ ሰዓት ካሳረፍኩትኝ በኋላ እንደዚህ አውጥቼ ደግሞ መዳምጫ ላይ ዳምጨው ቅርጽ ሰጠዋለሁ ማለት ነው። እዚህ ጋር በምትፈልጉት መጠን ቆርጣችሁ እንደዚህ በቢላዋ የቀረውን እንደዛው ቁርጥርጥ ካደረጋችሁት በኋላ መልሳችሁ ሚካ ውስጥ ብታረጉት መልካም ነው፣ አልበዛ ይደርቅባችኋልና። እንደዚህ አድርጌ ከተዋለው እዚህ ውስጥ ፌስታል ውስጥ መጨመራችን እንዲለሰልስ ነው የሚያደርገው፣ ሌላ ምንም አይደለም። በዚህ መልኩ ተግደዬ ደግሞ አስቀምጠዋለሁ። ሁሉንም እንደዚህ እያረኩኝ በዚህ በምታየው ስቴፕ ሰራለሁ ማለት ነው። እዚህ ጋር ቪዲዮ ሰዓት እንዳልወስድባችሁ እንደዚህ ካስተካከልኩት በኋላ ዳምጭው መለሳለሁ ማለት ነው። እንደዚህ ካስተካከልኩትኝ በኋላ እዳምጠዋለሁ። ይኸው እንደነገርኳችሁ ዳምጬው ተመልሻለሁ። አሁን ቅርጽ ማውጫዎችን እንደዚህ እላው ላይ አደርግበታለሁ። እናንተ በምትፈልጉት የቅርጽ ማውጫ ተጠቅማችሁ መስራት ትችላላችሁ። እኔ ለዛሬ ተጠቀምኩት እነዚህን ቅርጽ ማውጫዎች ነውና እዚህ ጋር ልጆቻችሁም አብራችሁ መስራት ትችላላችሁ። ቀላል የሆነ አሰራር ነው። ማውካቱን እናንተ ካቦካችሁ በኋላ እንደዚህ ከዳመጣችሁ በኋላ አብረዋችሁ እንዲሰሩ ብትጋብዟቸው መልካም ነው። እንደዚህ ሁሉንም ከሰራው ካዘጋጀው በኋላ መጋገሪያ ፓትራይ ላይ ደግሞ እንደዚህ እደረድረዋለሁ። በጣም በጣም ቀላለው። እንደዚህ ሁሉንም እየደረደርኩት ነው ያለሁት። አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆናለን። እንዲሁም ደግሞ ሁልጊዜ እንደዚህ ቪዲዮ እንዲደርሳችሁ ከፈለጋችሁ የደውል ምልክቷን በማብራት ኦል የሚለውን በመጫን ዘውትር ቪዲዮ ስለቅ እንደዚህ ይደርሳቸዋል ማለት ነው። እያንዳንዱ እንደዚህ እንደምታዩት ቀስ እያልኩኝ እደረድረዋለሁ። ሁሉንም ከቅርጽ ካወጣሁኝ በኋላ እንደዚህ ደረድረዋለሁ። በጣም በጣም ቆንጆ ነው፣ ቀላል ነው። ቅርጾቹን ደግሞ እናንተ መቀየር፣ መለዋወጥ ትችላላችሁ። ቀደም ብዬ ኦቨኑን አብርቸው ነበር እና እንደዚህ እንደምታዩት የጋገር ነውን ደግሞ ጨምረን በመቶ 50 ዲግሪ በቀስ እያልኩኝ እሳቱን ቀንስ አድርጌለት በደንብ እንዲበስል ትወዋለሁ። ይኸው በዚህ መልኩ በስሎልኝ ወጥቷል ማለት ነው። በጣም ቆንጆ ነው። ለ ሰላሳ አምስት ደቂቃ ያህል ቀስ አድርጌ አብስየዋለሁ። ሰላሳ ወይ አርባ ደቂቃ ይሆናል። እንደዚህ ቆንጆን የሆኑን የበሰለልኝ ያው እንቁላል ስለሌለው እንደነገርኳችሁ ከለር አይኖረውም እና በደንብ ቆንጆ አድርጋችሁ ማብሰል ይጠበቅባችኋል። ውስጡ በጣም ቆንጆ ሆኖን የበሰለው፣ እዚጋ የጾም ሰዓት ስለነበረ ቆርሼ ላሳያችሁ አልቻልኩም ነበር። ያው ተመገበነው፣ ቆንጆ ሆኖን ጣፋጭ ነበረ፣ በጣም ቆንጆ ነበረ። ወደ ነው ተመችቶን የተጠቀምነው በጣም ቆንጆ ነበረ። ከሽ ከሽ የሚል ቆንጆ የሆነ ብስኩት አግኝተናል። እናንተም ደግሞ በየቤታችሁ ሰርታችሁ እንደምትሞክሩት ተስፋ አድርጋለሁ። በጣም ቀላል ነው። ይህንን ለልጆች እንዲሁም ለቡና ቁርስ፣ ለሻይ ሰዓት እንዲሁም ፕሮግራም ሲኖራችሁ መጠቀም የምትችሉት ቀለል ያለ የጾም ኩኪስ አሰራር ነው። እንደምትወዱት እንደምትሞክሩት ተስፋ አድርጋለሁ። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። ቻው ቻው፣ ወዳችኋለሁ። መልካም ጊዜ